አሰላሙ ዓለይኩም ወረሕመቱላህ ወበረካቱሁ። ውድና የተከበራችሁ የሁለገብ ትዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንደዚህ አይነት የአፕሊኬሽን ቪዲዮ ከሰራው ትንሽ ት ትብያለሁ እና ዛሬ ይህን ቪዲዮ ላስተዋውቃችሁ ፈልጌ ነው። ምናልባት ልታውቁት ትችላላችሁ፣ ግን ለማያውቁት ደግሞ ስራ በሚል ነው እና መንላለ ነውነመተማለነው እና ለዛ ብዬ ነው ለለን የሚያመለክተኛ አንድ ወንድሜ ነው። እና ይህን ነገር እስኪ ምናልባት ለቤተሰቦች ቪዲዮ ስራ ብዬ በማሰብ ነው። እና እናንተ ምንሻላ ቪዲዮ ላይክ በማድረግ እና ለጎደኝቸች ሸርሼር በማድረግ ይህንን የቁርአን አፕሊኬሽን ለነሱ እንዲደርስ ታደርጋላችሁ። ማ ነው ንሻላ ያው ይሄ የቁርአን አፕሊኬሽን ቁርአን ሙባሸር ይሰኛል። ቁርአንን በቀጥታ ከኡስታዞች ጋራ በቀጥታ ማለት ነው የምንቀራበት አፕሊኬሽን ነው። በሳዑዲ አረቢያ ነው ክሬት የተደረገው አፕሊኬሽኑ ማለት ነው። እና እዛ ባሉ ኢንተርናሽናል ኡስታዞች ቁርአን የምንቀራበት አፕሊኬሽን ነው ማለት ነው። እዛው ከነሱ ጋር በቀጥታ በመገናኘት እንቀራለን። ያረው ምንርስታችንም ማለት ነው በነፃ ነው። እስከ አስራ አምስት ደቂቃ ድረስ በነፃ ነው። ከዛ በኋላ ላለው ደግሞ በክፍያ በርካሽ ዋጋ ማለት ነው፣ በቀላል በክፍያ እስከ አንድ ሰዓት እና እንደዛ በየቀኑ መቅራት ለሚፈልግ እንደዛ ፓኬጅ አለው ማለት ነው። እና ኢንሻላህ አፕሊኬሽኑ ፕሌይስቶር ነው የሚገኘው። ፕሌይስቶር እንዴት እንደምናወርዱ አሳያችሁ፣ እና እንደዚሁ ደግሞ ሊንኩንም አስቀምጥላችኋለሁ። ሊንኩን ነክታችሁ እንድትገቡ ማለት ነው። ወደ ፕሌይስቶር እንገባና ሰርች ባሩ ላይ ቁርአን ሙባሸር ብለን እንጽፋለን ልክ እዚ ጋር እንደምታዩት ቁርአን ሙባሸር ብለን በእንግሊዝኛ እንጽፋለን። በዓረበኛም ይቻላል እንደዚህ ብላችሁ ከጻፋችሁ በኋላ ና አፕሊኬሽኑ ይሄ የምታዩት ቁርአን ሙባሸር ብላችሁ ነው የምጽፉት። ሊንኩን አስቀምጥላችኋለሁ ው ቀጥታ ለማውረድ ከፈለጋችሁ የምጽፉት ልክ እነዚህ ቁርአን ሙባሸር ብላችሁ ነው። ቁርአን ሙባሸር ይባላል። ከዛ እኔ ኔ ስለውረድኩት እናንተ አውርዱና ኦፕን እንለዋለን ማለት ነው። መርሐባ እዚህ ጋ ያው ቋንቋ ነው የሚያስመርጠን በአረበኛ ነው፣ በእንግሊዝኛ ይላል። በአረበኛም በእንግሊዘኛም በሚቀላችሁ መግባት ትችላላችሁ። እኔ በሰዓቱ ለማሳየት ለሁሉም በሚቀለው በሚመስለኝ በእንግሊዝ በእንግሊዝኛ ገባለሁ ማለት ነው። መርሐባ እዚህ ጋ ኔክስት ያል እናልፋለን። ያው ስለ አፕሊኬሽኑ ማብራሪያ ነው ያለው ማለት ነው። እና እዚህ ጋር ምንድን ነው የሚያስፈልገን ኢሜይል አድሬስ ነው። ኢሜል ሊኖረን ይገባል ማለት ነው። በስልክ ቁጥርም ተጠቀም የሚል አለ። ኢሜል ቢሆን የበለጠ ተመራጭ ነው። ስለዚህ እዚህ ጋር ሳይን አፕ የምትለዋን ተነውኳታላቸው ማለት ነው፣ መመዝገብ ማለት ነው። ሳይን አፕ መርሐባ። ከዚያ በኋላ እዚህ ጋር እንግዲህ ያው ኢሜይላቸውን ነው የምታስገቡት እሺ እኔ በዚህ መልኩ ኢሜል እናስገብቻለሁ፣ እዚህ ጋር እንደምታዩት ማለት ነው። እሺ ኢሜል እንደዚህ ካስገባን በኋላ ቬሪፊኬሽን ኮድ በኢሜላችን ባስገባነው ኢሜል ይላክልናል ማለት ነው። ኮዱን እንጠብቃለን። እሺ ኮዱ ገብቷል። ስራ ስድስት ስራ ስድስት አራት ይላል። ቬሪፋይ እንለዋለን። ኮዱን ይመጣልን ኮድ ካስገባን በኋላ ቬሪፋይ እንለዋለን። መርሐባ አሁን የመጀመሪያ ስቴፕ ኢሜይል አስገባን፣ እዚጋ እንደምታዩት ራይት አለ። ሁለተኛ ደግሞ ኮዱን አስገብተን ቬሪፋይ አረግን ራይት አለ። አሁን ሶስተኛ ስቴፕ የመጨረሻ ስቴፕ ላይ ነው ያለ ነው። እዚ ጋ እንግዲህ ስማችንን እና አድራሻችንን የምናስገባበት ነው ማለት ነው። እዚ ጋ ስም እንጽፋለን። አቡበክር ላለሁ እኔ ነኝ የራሴን ስም ማለት ነው። ሁላቸውም የራሳችሁን ትክክለኛ ስም ነው የምታስገቡት እዚህ ጋር። ወንድ ሆናችሁ የሴት ስም፣ ሴት ሆናችሁ ደግሞ እናንተ የወንድ ስም ማስገባት አይፈቀድም ማለት ነው። ይህን ነገር እንደደረሱበት እናንተን ሁለተኛ እዚህ ጋር አያስቀሯችሁም ማለት ነው፣ እንደዚህ አይነት የማጭበርበር አይነት አክት የምታሳዩ ከሆነ ማለት ነው። ከዛ እዚህ ጋር ፓስወርድ፣ የራሳችን አዲስ ፓስወርድ ለዚህ አፕሊኬሽን የራሱ የሆነ ፓስወርድ እንሰጠዋለን ማለት ነው። እሺ እንደምታዩት እኔ ራሴን የሆነ ፓስወርድ አስገብቻለሁ ማለት ነው። ሚስጥር ኮድ አስገብቻለሁ። ያው ፓስወርዱ ስታስገቡ ማለት ነው ቢያንስ እንደምታዩት አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ከስምንት በላይ የሆነ ካራክተር ነው ማለት ነው። የተለያየ ነገር፣ ስም፣ ፊደል፣ ካፒታል ሌተር፣ ስሞል ሌተር እያቀላቀላቸው ሃሽታግ ምናምን እያቀላቀላቸው ማለት ነው የተቀላቀለ ነገር ብታስገቡ አሪፍ ነው ለፓስፖርቱ ጥንካሬ ማለት ነው። እንደገና ደግሞ ብዛቱ እንደዚህ ከስምንት በላይ የሆኑ ነገሮች ማለት ነው። ፊደልም ስምም ተቀላቅለው እንደዘረጋች ታስገባላቸው ማለት ነው። ከዛ ዚህ ጋር ፆታ ነው የሚለው እዚህ ጋር ሜል ፊሚል ይላል። ሜል የሚለው ራ ታርጓል በአርባድ ፉርት ራሱ ላይ ታርጓል። ሜል ማለት ያው ወንድ ነው ወንድ ከሆናቸው እዚህ ጋር ሜል የሚለው ተረጋለ። ሴት ከሆናቸው ደግሞ እዚህ ጋር ፊሚል ይለዋል። እችን ቦክስ እንዴ ነካ ታደረጓታላቸው ማለት ነው። ዱ ዩ ስፒክ አረቢክ የሚለው ላይ የስ ብሎ ራይት አድርጎታል፣ ባይ ዲፎልት ስለምናገር አረብኛ ተናገራለሁ የሚለው ራሴ ስለምናገር ራይት የሚለው ላይ አትናገሩ ከሆነ ኖት ብሎላቸው ማለት ነው። ካንትሪ የሚለው ላይ ደግሞ ኢትዮጵያ ብሎ አስገብቶታል በራሱ ማለት ነው። ይህን ነገር እያስገባ ያለው ኢሜይሌን ቬሪፋይ ስላደረገ ነው። በኢሜይሌ ነው ኢሜይል ኢትዮጵያ እንደሆነ ነው ኢሜይልን ስላስገባውላት በኢሜይሌ ነው ይሄን ሁላ ነገር ራሱ የሞላው ማለት ነው ወንድ መሆኔን እንደገና ኢትዮጵያዊ መሆኔን በኢሜይሌ ነው የሚለይለት ማለት ነው ቹዝ ዘ ሪሲቴሽን ታይፕ ይላል የቂራአ ሪዋያ አይነቶቹን ምረጥ ይላል እኔ ያው ሐፍስ አን አሲም የሚለው ላይ ነው ምቶ እዚሁ ላይ ማለት ነው አብዛኛው የሚቀረው በዚሁ ስለሆነ እዚህ ጋር ሌሎች አራት አይነት ሪዋያዎች አሉ አብዛኛው የሚቀረበት ሐፍስ ስለሆነ በሐፍስ ላይ እንተወዋለን ማለት ነው ከዚያ በኋላ ያው እዚህ ጋር ሳይን አፕ ነው የምንለው። እዚህ ጋር ይህንን ፍቃድ የሚጠይቃችሁ ያው ኖቲፊኬሽን ወይም ማስታወቂያ ሜሴጅ ልላክላችሁ ይው የሚለው አለው። ትሉታላችሁ። እሱ ገብተናል ማለት ነው። እዚህ ጋ እንደምታዩት ስሜን ጽፏል። እዚህ ጋ ሀያ ደቂቃ ነፃ የሆነ ሀያ ደቂቃ አለው ማለት ነው። ማንኛውም ሰው በነጻ ሀያ ደቂቃ ድረስ መቅራት ይችላል። አፕሊኬሽኑ ገና እንደመጣ አስራአምስት ደቂቃ ነበረ። አሁን ማሻላ ሀያ ደቂቃ አድርገውታል፣ አሻሽለውታል ማለት ነው። ስለዚህ አሁን እዚ ጋ እስኪ ቹዝ ዩር ቲቸር የሚለው ጋር እንሂድ። መምህራቸውን ወይም ኡስታዛቸውን ምረጡ እንደማለት ነው። መርሐባ እዚጋ እንደምታዩት ኦል ቲሸርስ ብሎ ሁሉም መምህራኖች ሁሉም ኡስታዞች ብሎ አምጥቷል። እና እንደምታያቸው እነዚህ አሁን ኦንላይን የሚል ጽሁፍ አለው። እዚሁ ጋር ኦንላይን ኦንላይን ይላል ኦንላይን ያሉትን ማለት ነው። መርሐባ ሁላቸውም ኦንላይን ያው፣ ሁሉም ኦንላይን ነው ማለት ይቻላል። እንደገና እዚህ ጋር ኦንላይን ኦንላይን የማያመጣላቸው ከሆነ ደግሞ ሁለተኛው አማራጭ ከዚህ ጋር ኦንላይን ኦንል የሚለው ላይ ማለት ነው። ኦንላይን ያሉትን ብቻ ማለት ነው። እነዚህ ብላችሁ ትመጡና ከዚህ ጋር ፈለጋችሁ ኡስታዝ ላይ ከመረጣችሁ በኋላ የፈለጋችሁት ለመቅራት እዚህ ጋር ምት ሪኩዌስት ሲዝን የሚለው ላይ ማለት ነው። እሱ ላይ ነው ምናኩት እዚህ ጋር ተነጎና ገብታችሁ መቅራት ነው ማለት ነው። እስኪ ለምሳሌ አንዱ ላይ ለሞክርና እና እዚህ ጋር እንደምታዩት በቀይ ኦን ኤ ሲዝን የሚለው ቦታ ላይ ካገኘ፣ በቀይ መለከት ካለው ሰውየው ተይዟል፣ እያቀራ ነው ማለት ነው። በሰጢ ያው ከሱብሒ በኋላ ሁለት ሰዓት ምናምን እቀዳው ያለሁት ማነው? ያንን ቪዲዮ አብዛኞቹ ፍሪ ናቸው ማለት ነው። ስለዚህ እስኪ ዝም ብዬ መጀመሪያው ላይ ልሞክር ማለት ነው። እንደዚ ፍቃድ ይጠይቃቸዋል። ከላይኛው ላይ ያለውን ትነካላችሁ ማለት ነው። አለው ትሉታላችሁ። የማይክ ፍቃድ ነው የሚጠይቃቸው ማለት ነው። እስኪ እዚህ ጋር እየመለሰ ይሄን ያለው እንደምሰሙት እየጠራ ነው። ወደ ሼኹ ማለት እየጠራ ነው። የመጀመሪያ ብሎ ነበር ይህንኛው እየጠራ ነው። ኦኬ፣ እኔ ካንስል አደረኩት። ያው ረጅም ሰዓትም ጠራ እንደገና ደግሞ ያው ይህን ያህል እዚህ ድረስ ነው። በቃ ከይሉ በቃ እየጠራ ነው እንደምሰሙት፣ ያነሳል። ከዛ የምቀረው ይሄን ይሄን ነው የምቀረው፣ እዚህ ስራ ነው የምቀረው ብላችሁ መቅራት ነው ማለት ነው። ያው በአረብኛ ይመስለኛል መነጋገር የምትችሉት፣ ወይ ደግሞ በእንግሊዝኛ ሊሆን ይችላል። መቅራት ፈልጋለሁ ከዚህ ከዚህ ስራ ብላችሁ ከዛ ቁርአናችሁን ከፍታችሁ መቅራት ነው ማለት ነው። መርሀባ ይህን ይመስላል። እንችላለን። እስኪ ወደ ቀጣዮች ቲንጎች እንሄድ፣ ወደ እነዚህ ማለት ነው። በዚህ ጋር የተደረደሩት እዚጋ ያው እናሳያቸው የፈለኩት በክፍያ የሚቀራበትን ቦታ ነበረ። ያ ጀማ አፕሊኬሽኑ ገና እንደመጣ ዚጋ ነበረ፣ በገንዘብ የሚያስመርጠው ቦታ አንድ ሰዓት እየቀሩ በክፍያ ምናምን ያለበት ዚጋ ግን ላገኘው አልቻልኩም። አሁን ላይ በአዲስ አፕዴት በክፍያ የሚቀራውን ነገር አስወግደውታል መሰለኝ። የለም ክፍያ እንትን ማለት ማለት ነው እና አላኩል ሃሊን ይሄን ይመስላል ያለው አፕሊኬሽኑ፣ ይሄን ይመስላል። እዚህ ጋር እራሳችሁ መምህር መርጣችሁ የምትገቡበት ነው። እዚህ ጋር ደግሞ ቀጥታ በተገኘው መምህር ቀጥታ መደወል እና በቃ ዝም ብላችሁ ባገኛችሁት መምህር ለመቅራት ነው ማለት ነው እና እንደዚህ ያለው ነገር አሁ መምረጫ ነው፣ መምህራኖቹን። እዚህ ጋር ደግሞ ቁርአን ለማዳመጥ ነው በተለያዩ ቃሪዎች። እዚህ ጋር ቁርአን አለ፣ እነሱን ማዳመጥ ትችላላችሁ። እዚሁ ያው ለማጥናት ማለት ነው ደርሳቸውን ይህን ይመስላል። እንሻአላ ያው በጣም ጠቃሚ አፕሊኬሽን ነው ቁርአን እንደዚሁ ሀያሀዴ ቀረሱ በኡስታዞች ጅርመት ማግኘት ከባድ ነገር ነው እና ጥሩበት፣ ተጠቀሙበት፣ ለሌሎች ሼር አድርጉ ትላለሁኝ። ይህን ይመስላል የዛሬው ትምህርት። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።